ግማሹ የጠላት ጠመንጃ ታጥቆ ወቅቶናል። ግማሹ መረጃ ሆኖ የጠላት መረጃ ሆኖ ወቅቶናል። ግማሹ እጃችሁ ስጡ ብሎ አስፈራርቶናል። ከፍ ብላችሁ ማሰልጠን፣ ከፍ ብላችሁ መምራት፣ ከፍ ብላችሁ ማዋጋት አለባችሁ ማለት ነው። አስረግጬ እንድታውቁ የምፈልገው ኢትዮጵያ አሁን ባለው የህዝብ ቆጠራ ግምት 135 ሚሊዮን ህዝብ ያላት ሀገር ናት። ምስራቅ ተመደብ፣ ምዕራብ ተመደብ፣ ሰሜን ተመደብ፣ ደቡብ ተመደብ፣ አዲስ አበባ ተመደብ፣ እዚህ የቀሰማችሁት ነገር ሁሉ ወደ መሬት መውረድ ይኖርባቸኋል። ሰራዊታችን ይጠብቃችኋል። ሰራዊቱ የደጀን ተቋማት የምትመደቡ ሰዎች ደጀን ላይ ሰራዊቱን የሚደግፍ ሰራዊቱን ውጊያ የሚደግፍ የሰራዊቱን የውጊያ አገልግሎት የሚያሳልጥ ስራ መስራት ይኖርባቸዋል። ዛሬ እየተመረቃችሁ ያላችሁ የሃያ ስድስተኛ ኮርስ መኮንኖች እንኳን እንኳን ደስ አላችሁ ብዬ በተደጋጋሚ ከፍ ላደረጋችሁ እፈልጋለሁ ይህን ኮርስ በመምራት በመስራት በማሰልጠን በማስተማር በመመገብ ስርዓት በማስያዝ ዙሪያ መለስ አንድ መኮንን ሊኖረው የሚገባውን እውቀትና ቁመና ይዞ ለዛሬው ምርቃት እንዲበቃ ያደረገው አንደኛ በጀነራል ዚመር መኮንን የሚመራው የስልጠና ዋና መምሪያ፣ በሁለተኛ ደረጃ የእጩ መኮንን ማሰልጠኛ በኮሎኔል ከድር ጫንጮ የሚመራው አመራርና ስታፉ፣ አሰልጣኙ በሙሉ እጅግ ከፍ በሉ። እናመሰግናችኋለን። ኮርሳችሁ መጠሪያው ንስር ነው። ንስር የሚባል ጀግና ክፍለ ጦር መርቻለሁ። ያንም ንስር ነበር። ሕይወቱም በሙሉ እድሜውም በሙሉ ንስር ሆኖ ነው የቀጠለው። ንስር የሚባል መጠሪያ ያላቸው የጦር ክፍሎች በሀገራችንም፣ በብዛት በውጭ ሀገርም አለ። ንስር ተመራጭ የሚሆንባቸው ሦስት መሠረታዊ ብቃቶች አሉት። አንደኛ በጣም ከፍ ብሎ ይበራል፣ ከፍ ይላል፣ ማንም አይደርስበትም። ሁለተኛ በሩቅ ርቀት ይመለከታል፣ በሩቅ ርቀት የመመልከት ችሎታ አለው። ሶስተኛ ከሱ አቅምና ሳይዝ በላይ የሆነ ጠላቱን አንጠልጥሎ የማጥፋት ችሎታ አለው። ንስርን የንስርን ትርጉም የእናንተን ኮርስ ትርጉም በዚህ መንገድ ማየት አለባችሁ ንስር ለመግለጽ የሚቻሉ ሌሎች ብቃቶችም አሉት። ግን መሰረታዊ ብቃቶቹ ሶስቱ ናቸው። ጠላትን አይፈራም። ከሱ አቅም በላይ የሆነ ጠላት ማጥፋት ይችላል። በሩቅ ይመለከታል። ከፍ ብሎ ይበራል። ማንንም አይደርስበትም። ይሄ ማለት መኮንኖች እየተመረቃችሁ ያላችሁ የዛሬዎቹ መኮንኖች አንደኛ ከፍ ብላችሁ መስራት አለባችሁ። ከፍ ብላችሁ መብራር አለባችሁ። ከፍ ብላችሁ መታየት አለባችሁ። ከፍ ብላችሁ ማሰልጠን፣ ከፍ ብላችሁ መምራት፣ ከፍ ብላችሁ ማዋጋት አለባችሁ ማለት ነው። ኃላፊነት እየተሰጣችሁ ነው። እንደማንኛውም ተራ ሰው ብቻን የምትሰራው ነገር የለም በአንተ ስር ሰዎች አሉ። ሰው ታስተባብራለህ፣ ሰው ትመራለህ። የምትመራው ሰው ደግሞ ውጤት እንዲያመጣ ታደርጋለህ ማለት ነው። ከፍተኛ ኃላፊነት ነው። ከፍ በል የሚባለው ለዚህ ነው። ሁለተኛ ነገሮችን በጥልቀት የምታዩ የምትመረምሩ፣ በደመ ነፍስ የማትሄዱ መሆን አለባችሁ። ለዚህ ነው ቅድም ኮሎኔል ከድር ሲገልጽ የዘረዘራቸውን በካሪኩለሙ የታቀፉ ለአንድ መኮንን የሚያስፈልጉ ስልጠናዎችን የወሰዳችሁት። ለምሳሌ ወታደራዊ ጥበብ ወስዳቸዋል። ጥበብ አንድ ወታደር አንድ መኮንን ሊኖረው የሚገባው የጥበብ እውቀት እንዲኖራቸው ተደርገዋል። ውትድርና ሳይንስም ጥበብም ነው። ሳይንስም ተብራችኋል። ስነልቦናችሁ ተገንብቷል። ዓለምን ቀጠናውን፣ ኢትዮጵያን አጠቃላይ እውቀት እንዲኖራችሁ የተደረገው አንድ መኮንን ከፍ ብሎ ለመብረር አንድ መኮንን በጥልቀት ለማየት እንደ ንስሩ ረጅም ርቀት አጥልቆ እንዲያይ ለማድረግ ነው። ሌሎች ለውትድርና ስራ የሚያግዙ በርካታ ስልጠናዎች የተሰጡት ከፍ ብላችሁ እንድትመሩ፣ እንድትበሩ፣ እንድትመሩ፣ በጥልቀት እንድታዩ፣ በጀግንነት እንደ ንስሩ በጀግንነት እንድትሰሩ ጀግና ሆናችሁ እንድትገኙ ለማድረግ እንደሆነ በደንብ ተገንዝባችሁ ከዚህ ኮርስ መውጣት ይኖርባችኋል። ሌላው ማወቅ ያለባችሁ በደንብ አስረግጬ እንድታውቁ እምፈልገው ኢትዮጵያ አሁን ባለው የሕዝብ ቆጠራ ግምት 135 ሚሊዮን ሕዝብ ያላት ሀገር ናት። መቶ ሰላሳ አራቱ አርበኛ ነው። ድሮ የኢትዮጵያ ሕዝብ አስር ሚሊዮን በነበረበት ጊዜ ከአስሩ ሚሊዮን ዘጠኙ ሚሊዮን አርበኛ ነው። አንድ ሚሊዮን ባንዳ ነበረ። አካስ ካስታውሱ ከነበረ በአድዋ ጦርነት ጊዜ አብዛኛው የኢትዮጵያ ህዝብ አርበኛ ነበረ። ይከት ነበረ፣ ይሸልም ነበረ፣ ይተኩስ ነበረ፣ ፈረስ ይጋልም ነበረ ፈረስን እንደ ታንክ ይጠቀም ነበረ፣ ይወድቅ ነበረ፣ ጠላቱን ይጥል ነበረ። ደጀኑ ደግሞ አርበኛ ወደ ኋላ እንዳይመለስ ሆ ብሎ አብሮ ተሰልፎ ነበረ። ያን ጊዜ እንጃ አንድ ሚሊዮን ልገምትና አንድ ሚሊዮን ባንዳ ነበረ። ይሄ ባንዳ ግማሹ የጠላት ጠመንጃ ታጥቆ ወግቶናል። ግማሹ መረጃ ሆኖ የጠላት መረጃ ሆኖ ወግቶናል። ግማሹ እጃችሁን ስጡ ብሎ አስፈራርቶናል። ግማሹ አደባባይ ወጥቶ ሞሶሊኒን አጀግኖ መዝሙር ዘምሮ ግጥም ገጥሞ ጠላት አጀግነዋል። አርበኛው የኢትዮጵያ ሕዝብ ግን እምቢ ብሎ ባንዳውንም ረጋግጦ የአድዋን ድል አምጥተዋል። በዚያድ ባሬ ወረራም አርበኛ ነበረ ባንዳ ነበረ። አርበኛ ብዙ ነው፣ ባንዳ በጣም ጥቂት ነው። ባንዳ አገር የለው። ባንዳ ጥቅም ብቻ ነው የሚያውቀው። ባንዳ ወገኖቹን አይወድም፣ ሆዱን ነው የሚወደው። በዚህ ምክንያት አርበኛ ሲሰለፍ አርበኛውን ከጀርባ ይወጋል። በአምስት ዓመቱ የኢትዮጵያ የአርበኝነት ትግል አርበኞቹ በየዱሩ በገደሉ ጠላትን ሲያርበደብዱ እሱ ግን ለጠላት መረጃ እየሰጠ ወገን ያለበትን እያሳየ ከጠላት ሪሌ ገንዘብ እየተቀበለ ሊሬ ነው የሚባለው። በዛን ዘመን አርበኞችን ያሳድን ነበረ። ባንዳ ግን ኢትዮጵያ በአንድ ሳሁን ያላት ብዙ አርበኛ ነው ያለ። በዚህ ምክንያት ህልውናዋን አቆይታለች። ያልተዋጋችበት ጊዜ የለም። ህልውናዋን አቆይታለች። በአሁኑ ሰዓት ደግሞ ኢትዮጵያን ለማዳከም ኢትዮጵያ የተፈጥሮ ሀብቷ እንዳትጠቀም፣ ኢትዮጵያ እንዳትወጣ እንዳትገባ የሚያደርግ ጠላት ኢትዮጵያ አላት። ይሄ ጠላት እንደ ድሮ በራሱ መምጣት ትቶ ባንዳ እየፈለገ እያደራጀ እያስታጠቀ ሚዲያ እየሰጠ ገንዘብ እያከፋፈለ የውስጥ ድክመቶችን፣ የውስጥ ድህነቶችን፣ የውስጥ ልዩነቶችን እንደ ነዳጅ እየተጠቀመ አገራችንን ለማዳከም እየሰራ ነው። ይህንን ባንዳና ባንዳ እየላከ ያለውን ታሪካዊ ጠላት ጋር በመዋጋት በመታገል በማሸነፍ አገራችሁን እንድታሻግሩ የተመለመላችሁ የተመረጣችሁ የሰለጠናችሁ የዘመኑ አርበኞች ናችሁ። የዘመኑ አርበኞች እናንተ ናችሁ። የድሮ አርበኞች የድሮ አርበኞች በጓንዴ ነው የተዋጉት። የድሮ አርበኞች በጦርና ጋሻ። የድሮ አርበኞች ባዶ እግራቸውን ያለ ጫማ። የድሮ አርበኞች ምግብ የሌላቸው በሶ በጥብጦ አገር የጠበቁ ያስረከቡ ናቸው። እናንተ የዘመኑ አርበኞች እድለኞች ናችሁ። ዩኒፎርም አላችሁ፣ ጫማ አላችሁ፣ ምግብ አላችሁ፣ ትምህርት አላችሁ፣ እውቀት አላችሁ። በደንብ ሰልጥናችኋል፣ መድፍ ታጥቃችኋል፣ የዘመኑ መሰረት አጥቃችኋል። ስለዚህ እነዛ ባዶ እግራቸውን ያቆዩትን ሀገር፣ ዛሬ ለእናንተ ሲያስረክቡ እናንተ ደግሞ በተመቻቸላችሁ የዘመኑ የኢትዮጵያ አቅም ተጠቅማችሁ የላቀ አርበኛ መሆን ይጠበቅባችኋል እንጂ ሌላ ልትሆኑ አይገባም። ሌላ ልትሆኑ አይገባም። ሰራዊታችን ይጠብቃችኋል። ሰራዊታችን መሪ ይፈልጋል። እስካሁን ካፈራናቸው መሪዎች ዛሬ እዚህ የተመረቃችሁ ልጆች፣ ወጣቶች መኮንኖች በቁጥርም በርከት ትላላችሁ። የሰለጠናችሁ ስልጠና በቀረበ ልብ ሪፖርት ተረድተናል። አለባበሳችሁ ያምራል፣ ሰልፋችሁ ያምራል። ሰራዊቱ በጉጉት ይጠብቃል። ስለዚህ ኢትዮጵያን ተረክቦ እንደ ንስሩ ከፍ ብሎ በሮ እንደ ንስሩ በሩቅ ተመልክቶ እንደ ንስሩ ጀግና ሆኖ ሰራዊቱን በመምራት በመምራት ኢትዮጵያ እንድትኖር እንድትቀጥል ልክ አባቶቻችን ባዶ እግራቸውን ሰርተው ዛሬ ባለጫማ መኮንኖችን እንዳፈሩ ሁሉ እናንተ ደግሞ የሚቀጥለው ትውልድ ከእናንተ የተሻለ ሆኖ ኢትዮጵያ ያደገች የበለጸገች ልጆቿን በሚገባ የምታኖር አገር እንድትሆን የእናንተ መኖር የእናንተ ወታደር መሆን የእናንተ መኮንን መሆን የእናንተ መታገል የእናንተ አርበኞችን ተክቶ የመቀጠል ጊዜ ስለደረሰ በዚህ ደረጃ ነው የራሳችሁ የተሰጣችሁን ኃላፊነትና ተልዕኮ መረከብ ያለባችሁ።